አባታችን እንደዚህ ፈገግ ብለው ሳያቸው ደስታዬን ለመቆጣጠር ያቃጣኝ ሀቂቃ በጣም ነው ደስ ያለኝ። አላህ ሱብሃነሁ ወተዓላ ይህን ደስታቸው ዘላቂ ያለው እስከ መጨረሻው እያደርግላቸው ማለት ነው። እንግዲህ ሶፊ ቤት ወስዳ አስጎብኝታቸው አለች ማለት ነው። አላህ ሱብሃነሁ ወተዓላ እንግዲህ የቤት ባለቤት እንዲያደርጋቸው ምኞቴም ዱዓዬም ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔጋ ሁሉ ሰላም ነው። በዓላችሁ በሰላማችሁ ብዙ ተተርፎ ይበለኝ። ውድ ቤተሰቦች፣ የምወዳቸው የማከብራችሁ፣ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ የሆናችሁ ቤተሰብ በመሆን ተቀላቀሉ እላለሁ። ውድ ቤተሰቦች እንግዲህ እኚህ አባት ባለፈው ሶፊ አቅርባቸው እዚያ ለቅሱ ሰምተንም አይተንም ሁላችንም ልባችን ተሰብረዋል። በጣም በርካታ ኢትዮጵያኖች አብረው አልቅሰዋል። በጣም ብዙዎች ተጨንቀው ነበረ ማለት ነው። አባታችን የደረሰ እያሉም እያስጨነቁኝ ነው ብላለች ሶፊ። እንግዲህ እኛ አባት ቤት እንዲገዛላቸው ሶፊ እንትን ብላ ነበር ማለት ነው። ሜዲያ ላይ ባቀረበቻቸው ደግሞ ብዙ ሰዎች የእሷ ተከታዮች ባደረጉት ጫና ቤት ይገዛላቸው ቤት ይገዛላቸው ብለውኛል ብላ ሶፊ ደግሞ ወስዳ ቤት አስጎብኘቻቸው ማለት ነው። እኔ ሶፊ ትንሽ ቾክላለች ነው የምለው ምክንያቱም እኚህ አባታችን ያው ችግራቸውን ተናግረዋል። ነገር ግን በዚህ ሁኔታ ምንም የተጨበጠ ነገር የለም። አሁን ለምሳሌ ሚዲያ ላይ እርዳታ ተደርጎላቸው ሰው እየረዳቸው ሰው የለም። እኔ በነገራችን ላይ ተምኔሉን ሳየው ማለት ነው ተምኔሉን ሳይ እውነት ቤት የተገዛላቸው ነበር የመሰለኝ እውነት ቤት የተገዛላቸው ነበር የመሰለኝ። ነገር ግን አሁን ምንም ነገር የለም። ለምሳሌ አሁን እየተወሰነ ቢያንስ አሁን ያንን ቤት ወስዳ ስታስጎብኛቸው ስታስመርጣቸው ቢያንስ የተወሰነ ቅድሚያ ክፍያ የሚሆን ገንዘብ ቢኖራቸው በጣም አሪፍ ነበረ። አሁን ግን ምንም አይነት ቅድሚያ ገንዘብ የገባ የለም። ምንም አይነት ነገር ሳይኖር ነው ቤት ወስዳ ያስጎብኛቻቸው። እሷ መጥፎ አስባ አይደለም፣ ነገር ግን እኚህ አባት ምናልባት ባይሳካስ ይሄ ገንዘብ ባይገኝ ቤቱ ባይገዛላቸው ወስዳ አስመረጣቸው። ቤት ሁላ መርጠው ደስ ብሏቸው ፈገግታቸው በዚህ መልኩ እንግዲህ እንዳየ ነው ፈገግታቸው ተመልሷል ማለት ነው። ግን ይሄ ነገር ባይሳካስ፣ እንዳጋጣሚ ባይገዛ፣ ገንዘቡ ባይሞላ፣ እኛ አባታችን ልባቸው ይሰበራል ማለት ነው። ስለዚህ መጀመሪያውኑ ቀድማ ሄዳ ቤት ማስመረጥ አልነበረባትም። ቸኩላለች ማለት ነው። ይህን ደግሞ ያው እንግዲህ እሷ በክፉ አስባው ሳይሆን ሰው በፈጥኖ እንዲረዳቸው በማሰብ ነው ይመስለኛል። እንደዛ ነው እንጂ መጀመሪያውንም አስባ አዝናላቸው ነው ሚዲያ ላይ ያመጣቻቸው። ግን አሁን ይሄንን ቤት ወስዳ ማስመረጧ አስቀድማ ትንሽ ፈጥናለች ብዬ ነው የማስበው። እህት ሀቢባ ቤት እርዳታ ይደረጋል ብላለች። እንግዲህ ሀቢባ የሀቢባ ቤተሰቦች በጣም ብዙ ሰዎች ረድተዋል። ብዙ ሰው ብዙ ነገር አድርገዋል። በጣም መልካም ቤተሰብ ነው ያላት። የሀቢባ ቤተሰቦች ሊረዱ ይችላሉ ማለት ነው። ግን ያም ሆነ ይህ ምንም ነገር ተጨባጭ በሌለበት፣ ምንም አይነት ገንዘብ ገቢ በሌለበት ለአባታችን ያንን የመሰለ ቤት ወስዶ ማስመረጡ እኔ ትክክል አልመሰለኝም። ምክንያቱም ምናልባት ልባት ባይሳካ ና ባይገዛላቸው እኛ አባት ልባቸው ይሰበራል፣ ቀስማቸው ይሰበራል። ምክንያቱም ቤቱን አይተው መርጠው ወደውት እንደዛ ተደስተው ነው ያየናቸው ና እኔ እንደነገርኳችሁ ነው። ታምኔሉን ሳየው በቃ ቤት የተገዛላቸው ነበር ይመስለ ወላ ሀቂቃው ማለት ነው። ግን ያው እሷ ገና ምንም ነገር ሳይኖር ነው ቤት ውስጥ ያስመረጠቻቸው ማለት ነው። እንግዲህ እኛ አባታችን ተሳክቶ ሃሳባቸው ህልማቸው ተሳክቶ የመረጡት የወደዱት ቤት ተገዝቶላቸው ደስታ፣ ይሄ እንግዲህ ደስታ የምኞወት ደስታ ነው። የእውነት ደስታቸውን ደግሞ ተመልሶ አላህ ያሳየን ማለት ነው። ያው ሀቢባ ቤት እርዳታ ከተደረገላቸው የሀቢባ ቤተሰቦች በጣም መልካም ናቸው። ብዙ ነገር ማድረግ ይችላሉ ና እንሻአላህ እኚህንም አባታችን እንደሚያስደስቷቸው ተስፋ አለኝ እና ከኚህ አባታችን ጋር ሁላችንም ከጎናቸው ልንሆን ይገባል። በአቅማችን በቻን ነው ሁላችንም ከጎናቸው ልንሆን ይገባል። እኛ አባታችን ያየ ነው እንግዲህ የተስፋ ደስታ የተስፋ ፈገግታ ነው የእውነት ፈገግታቸው ደግሞ እንዲመለስ ሁላችንም በአቅማችን በቻለው ከጎናችን ልንቆም ይገባል ማለት ነው አንዳንዶች ደግሞ ብራቸውን የሚያደርጉበት ሊያጡ አሉ ላልተቸገሩ ላልቸገራቸው ለወጣቶች ምንም ነገር በቃ ጥሩ ጥሩ መዝናኛ ሄደው ለሚዝናኑ የሚያወጡ ሰዎች ደግሞ ለእንደዚህ አይነት ሰው አሁን እኚህ አባት እንግዲህ እያለቀሱ አይተናል፣ እንግዲህ ሰምተናል፣ እና ለእኚህ አባት ቢያደርጉ ቢረዱ በጣም የተሻለ ነው ብዬ አስባለሁ። ብዙ ሰዎች በጣም ብዙ ብር አላቸው ነገር ግን የሚያደርጉበት የጠፋቸው አሉና፣ ሀታ የመዳም ቅመሞች ሀታ የመዳም ቅመሞች ማለት ነው። አሁን አንዳንድ ቦታ ስንሰማ በቃ ያልቸገራቸውን ወጣቶቹን እናዝናናለን እኛ እንደዚህ እናደርጋለን፣ ይላሉ እና እኛ አባታችን ረታችሁ እስኪ አክሩን ማለት ነው። በእንደዚህ አይነት ነገር የመዳም ቅመም እንዲህ አደረገች ይባላል። በነገራችን ላይ የመዳም ቅመም እንኳን አደረገች ለማለት ምን ይወጣላት? ለማድረግ መቻንሷት ግን መጥፎ ቦታ ላይ ያኔ ገንዘባችን አስፈላጊ ባልሆነ ቦታ ላልቸገረው ሰው ከምናውለው ለቸገረው ሰው እንደዚህ ቦታው ላይ አሁን ለምሳሌ እህ አባት ቢረዱ በቃ ገንዘብ ቦታው ነው ያገኘው ማለት ነው። እና ስንረዳም የምንረዳበትን ቦታ ልናውቅ ይገባል ማለት ነው። ስናደርግም እንደዛው በቃ ገንዘባችን ሁሉ አይጸጽተንም፣ ሀቂቃ አይወቅሰንም። ለፍተን ደክመን ላባችን ጣባ አድርገን ሳንተኛ ወገባችን እየተሰበረ ወገባችን እያማመን የሰራ ነው ያገኘ ነው ገንዘብ። እዚህም እዛም ላልተፈለገ ቦታ ገንዘቡን ስናወጣው ገንዘቡ ራሱ ይወቅሰናል፣ ጉልበታችንም ይወቅሰናል ማለት ነው። ግን እንደዚህ አይነት ቦታ አሁን እኒህ አባት ብረዳበት ሀቂቃ ለእኛም ደስታ ነው። ግን አጅሮ እናገኝበታለን ማለት ነው። ውድ ቤተሰቦች እንግዲህ ባላችሁበት ሰላማችሁ ብዙ ይበል። እንዳልኳችሁ ነው በቻልነው አቅም ሁላችንም ከጎናቸው ልንቆም ይገባል። በዱአም ደግሞ አነርሳቸው እኛ አባታችን ደስታቸው እውነት ሙሉ እንዲሆን ምኞቴም ዱአዬም ነው ማለት ነው። እኔ ያው እንግዲህ ይሄን የተናገርኩት ሶፊን ለመውቀስ ፈልጌ አይደለም። እሷ ክፉ አስባ አይደለም፣ ያው እሳቸውን ለመርዳት ሰው ፈጥኖ እንዲረዳቸው በማለት ነው። ግን ጊዜው አይደለም ነው፣ አሁን ቤቱን ወስዳ ያስመረጠች።